ጆርድን በዛብህ ሰዶማዊ መሆኗን የሚያረጋግጥ ተጨማሪ ማስረጃ ተገኝቷል። እዚህ ጋር እንደምትመለከቱት ጆርድን ሊዲያ ለተባለች ሴት የፍቅር አጋሯ ወደፊት ተጋብተው እንደሚኖሩ ተስፋ እንደምታደርግ ትናገራለች። የእርኩሰታቸው ብዛት በዛት ልክ አጥቷል። በሞት ሳይቀር እርኩሰታቸውን እንደሚፈጽሙ ስትናገር የሚያሳይ ጽሑፍ መልእክት ተገኝቷል። ከዚህ ቀደም በርካታ ሚስጥሮችን ይፋ ብናወጣም ጆርድን ግን ዓይኗን በጨው አጥባ ሁሉም ነገር ውሸት እንደሆነ ለማስተባበል ስትጋጋጥ ተመልክተን ነበር። በዚህም ብዙዎች አምነዋት ሽንጣቸውን ገትረው ሲከራከሩላትም ተመልክተናል። እሷም በዚህ የልብ ልብ ተሰምቷት እየወጣች መዘባረቋንና ፌሚኒዝም በሚል ሰበብ ትውልዱን ወደ ጥፋት መምራቷን ተያይዘዋለች። ነገር ግን ውስጥ ውስጡን ለምናውቅ የጆርድን ንጹሕ መስላ ማህበራዊ ሚዲያ ላይ መቅረብ አስቂኝ ነበር። አዎ ጆርድን በዛብህ ሰዶማዊ ናት። ይህንን ስንላቸው ስሟን ለማጥፋት ከመሬት ተነስተን የምንለው አይደለም። እኛ ከጆርድን ጋር የግል ጸብም ሆነ ወዳጅነት የለንም። ነገር ግን እሷን ተከትለው ባለማወቅ ወደ ጥፋት የሚነዳው ትውልድ ይገደናል። የማንም ውድቀትና ጥፋት ለመፍረድ ብቁ ነን ብለንም አናስብም። ነገር ግን ይህንን ነገር እያየን እንደዚህ ብለን የምናልፈው ነገር አይደለም። በዛሬው ቪዲዮአችን ጆርድን ሊዲያ የተባለች ድብቋ የጆርድን ፍቅረኛ ና ቤተልሔም በግሩፕ ያደረጉትን ንግግር አንድ በአንድ እናስመለክታቸዋለን። ንግግሩ የተደረገው ባሳለፍነው ሮም መስከረም 14 ቀን 2018 ሲሆን በንግግራቸው በርካታ እነዚህ ሰዎች ሰዶማዊ መሆናቸውን የሚያረጋግጥ ማስረጃ ተገኝቷል። ይህ የጽሑፍ ንግግር የተገኘው ሊዲያ የተባለች ጆርድን የፍቅር አጋር የፌስቡክ አካውንት ሀክ ተደርጎ ሲሆን በቅርቡ ተጨማሪ የፎቶና የቪዲዮ መረጃዎችም ይፋ የምናወጣ ይሆናል። በዚህ እንድናጋራ ዩቲዩብ የማይፈቅድልን መረጃዎች በቴሌግራም ገጻችን ስለምናጋራ የመጀመሪያ ኮሜንት ላይ ባለው ሊንክ ጆይን ይበሉ። አሊያም ቴሌግራም ላይ በመሄድ ሌማቲዮ በማለት ሰርች አድርጋችሁ ማግኘት ትችላላችሁ። ለቻናሉ እንግዳ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ። ላይክና ና ሽር ማድረጋችሁም እንዳይረሳ። በእርኩሰት ላይ እርኩሰት፣ በጥፋት ላይ ጥፋት፣ በኃጢአት ላይ ኃጢአት የዘመናችን መገለጫ ሆኗል። በአንጻራዊነት ከሌላው ዓለም የተሻለንን ሃይማኖት ያለን ሕዝብንን ብንልም በየዕለቱ የምናየውና የምንሰማው ነገር በጠቅላላው አንገት የሚያስደፋ እየሆነ ነው። እውነት እነዚህ ሰዎች ኢትዮጵያ ውስጥ ተወልደው ኢትዮጵያ ውስጥ ያደጉ ናቸው? በምን አይነት ሁኔታ ውስጥ ስ ቢያድጉ ነው እንዲብልግናቸው ቅጥ ያጣው ብለን እንድንጠይቅ ያስገድደናል። ዛሬ የምንነግራችሁ የእነዚህ ሶስት ሴቶች የጽሁፍ ምልልስ ደግሞ ለማመን የሚከብድና ለጆሮ የሚቀፍ ነው። ስለ ጆርድን እና ስለ ቤተልሔም ከዚህ በፊት ስለምናውቅ ቢዲያ ስለተባለች ልጅ አንዳንድ ነገሮችን እናሳያችሁ። እንግዲህ ይህ የፌስቡክ አካውንቷ ሲሆን የምታነሳቸውን የወረዱ ሀሳቦችን ተመልከቱ። ደስ ሲላት እንደዚህ ክርስቲያን አለመሆንን መጽሐፍ ቅዱስም ይደግፈዋል ትላለች። እዚህ ጋር ደግሞ ልክ እንደነዚህ ጆርድን ሁሉ ወንድ ልጅ በጅምላ ስትወርፍ ስታያለች። ዝቅ ብለን ደግሞ እንመልከት። እንደምትመለከቱት ሴቶች የወሲባ መጽልናድርግ ይገባል ትላለች። እንዲህ እንዲህ ያሉ ነገሮችን የሚያነሱት ለምን እንደሆነ ግልጽ ስለሆነ መናገር የሚጠበቅብን አይመስለንም። ከዚህ በላይ ደግሞ የፍቅር አጋሯ ጆርድንን ፎቶ በመጠቀም ጸብን የሚያነሳሳ ጽሁፍ ብሎም ራሷ አንድን ወንድ ደብድባ መምጣቷን የሚገልጽ ጽሁፍ አያይዛ አጋርታለች። እንግዲህ ሊዲያ ስለተባለችው ልጅ ይህን ያህል ካልናችሁ እና የነጆርድንን ወገን መሆኗን ማንነቷን ግልጽ ካደረገ ወደ ተገኘው ማስረጃ እንውሰዳችሁ። ጽሁፏ የተገኘው ከሊዲያ አካውንት በመሆኑ በቀኝ በኩል በሰማያዊ የተጻፈው የሊዲያ ጽሑፍ ሲሆን በግራ ደግሞ የጆርጅንና እና የቤተልሔም ጽሑፎች ይገኛሉ። ሊዲያ ግሩፑን ትከፍትና ችግር ውስጥ ነኝሞች ወቸ ነበር እኮ ስትል ንግግሩን ትጀምራለች። እንደምትመለከቱት ጆርጅንም አውቃለሁ የኔ ፍቅር፣ አንድ ነገር ከሆነሽ ሞታለሁ ትላታለች። ሊዲያ ሞልሳ እሽቆይ ከየት ነው ፎቶዎቹን እያገኙ ያሉት? መጓጋቴን እኮ ጎረቤት እንኳን አያውቅም። መቼ ነው አንቺ ጋር የምመጣው የሚሉ ተከታታይ መልእክቶችን ትልክላታለች። በነገራችን ላይ ውድ ቤተሰቦቻችን ሊዲያ አደጋ ደርሶባት በአሁኑ ሰዓት ሆስፒታል ነው የምትገኘው። ከዚህ በኋላ እንደምትመለከቱት የግሩፑ ሶስተኛ አባል ቤተልሔም ትመጣና ተስፋ ትቁረጭ፣ የምትወጭበትን መንገድ በቅርቡ እንጨርሳለን፣ አብራችሁ ትሆናላችሁ፣ በቅርቡም አይዟችሁ ትላታለች። ከዛ ጆርድም ለቤተልሔም ልትሞት እኮ ነው፣ ምንም ነገር ኮምፕሮማይዝ ማለት አልችልም ትላታለች። ለምትላት ለጆርድን ሊዲያ ተመልሳ ትመጣና መቻ ይሻለሁ ለምትላት ጆርዲን መምጣት የለብሽም ቃል ግቢልኝ ትላታለች። ጆርዲንም እሺ አልመጣም፣ ምንድን ነው የምታወሩ እፈልግሻለሁ እኮ ትላታለች። ከዛ ቤተልሔም እንደገና ትመጣና ማረጋጋቷን ትከትላለች። ፈታ በለው ሊዱ፣ በሁለት ሳምንት ውስጥ ትመጣለች ስትል ለማረጋጋት ትሞክራለች። ከዛ ትንሽ ቆየት ብሎ በድጋሚ ሊዲያ ጆርዲንን መምጣት እንደሌለባት ትነግራታለች። ጆርድን ግን ላይሽ ፈልጋለሁ በእኔ ምክንያት እኮ ነው ኦክስጅን ውስጥ የገባሽው ትላታለች። ሊዲያ ግን ህይወቷን አደጋ ላይ መጣል እንደሌለባት ነግራታለች። ምክንያቱም እዚህ ሀገር ብትመጣ አደጋ ሊደርስባት እንደሚችል ስጋት ስለገባትና ይህንን ጠንቅቃ ስለምታውቅ ነው እንዲህ ደጋግማ ትምጫ የምትላት። ከዛ የማረጋጋት ስራ የምትሰራው ቤተልሔም አሁንም ትመጣና ተረጋጉ ብላ ሌላ ሀሳብን ታቀርባለች። ኬክሮን የምትባል ሌላ ጓደኛዋ ከሴት ፍቅረኛዋ ጋር ሰላም ስለሆነች እስክትሄድ እሷ እንደምትደብቃት ትነግራታለች። እንግዲህ እዚህ ጋር እንደምትመለከቱት ሴት ለሴት የፍቅር ግንኙነት ያላቸው ጆርጅን እና ሊዲያ ብቻ አይደሉም፣ ሌሎች ጓደኞቻቸውም ሌዝቢያኖች ናቸው። ሊዲያን የሚደብቋትም ሴት ለሴት የፍቅር ግንኙነት ያላቸው ሴቶች ናቸው ማለት ነው። እንግዲህ ይህ ነገር ምን ያክል ስር እንደሰደደ በቀላሉ ለመረዳት ይቻላል። ወደ ንግግራቸው ስንመለስ ሊዲያ ፎቶዎችን ማን እንደወሰደ አላውቅም አደጋ ውስጥ ላይ ትላለች። አሁን ይህን ጊዜ ስጋት የገባች ጆርዲን በሙስና ድርግ ያለ ፎቶ አለ ወይ ብላ ትጠይቃታለች። እንግዲህ የእርኩሰታቸው ጥግ የት እንደደረሰ ተመልከቱ። አስቡት ምን ያህል ቀፋፊ ነገር እያደረጉ ደህና ሰው መስለው በማህበራዊ ሚዲያ እንደሚመጡና እንደ ነጹ ሰው የሃይማኖት አባቶችን የሚናገሩት ቀጥሎ እንደምትመለከቱት ሜካውት ወይም አብረው እርኩሰት የሚያሳዩ ቪዲዮ እንዲሁም አንድ ፓርቲ ላይ ቢኒያም የተባለ ልጅ ያነሳቸውን ፎቶዎች እንደነበሩ ነገር ግን እንደ ልድላታቸው ትናገራለች። እኛም እነዚህን ፎቶዎችና ቪዲዮዎች እንደደረሱን የምናደርሳቸው ይሆናል። መጀመሪያ ኮሜንት ላይ ባለው የቴሌግራም ገጻችን ጆይን እያላችሁ ቆዩ። እዚህ ጋር ደግሞ ጆርዲን ምን እያለች እንደምታጽናናት ህጉል ተመልከቱ። እንዴት እንደምከላከልሽ አላውቅም ካለች በኋላ ወደፊት ተጋብተው ፍቅራቸውን ሸር እንደሚያደርጉ ተስፋ እንደምታደርግ ትናገራለች። ሌላ ጉድ፣ ቤተልሔም ተመልሳ መጥታ ለሊዲያ ማንም ሌዝቢያ መሆንሽን አያውቅም? ለቴሌግራሙ ስክሪን ሪከርድም ለመሸፋፈን ጥሩ ነገር አድርገናል፣ ማንም አያምናቸውም ደግሞ ቫይራል አልሆነም ስትል ማጽናናቷን ትቀጥላለች። ይህኔ ጆርድን በ አስራ አምስት ቀን ውስጥ ሊዲያ ወደ እሷ መምጣት ካልቻለች ወደ ኢትዮጵያ እንደምትመጣ ታስጠነቅቃለች። ይህኔ ቤተልሔም በ አስራ አምስት ቀን ውስጥ ሊዲያ ከሀገር እንደምትወጣ ቃል ትገባለች። ሊዲያ ግን አሁንም ቢሆን ቪዲዮና ፎቶዎቿ ከተገኙ የሚለው ስጋት አለቀቃትም። እመኑ ከእግዚአብሔር ጋር እነዚህ ሰዎች መጨረሻ በቅርቡ ይሆናል። የርኩሰት ስራቸውን አሁንም ማጋለጣችን እንቀጥላለን። አሁንም አላምንም ኤዲት ነው የሚሉ ይቀጥሉ። እኛ ሚስጥራቸውን መግለጣችን እንቀጥላለን። በሚደርስብን ማንኛውም መስዋዕትነት ዝግጁ ነን። እኛ የያዝነው አምላክ ከእኛ ጋር መሆኑን እናውቃለንና ማንንም አንፈራም። ውድ ቤተሰቦቻችን የእናንተን አብሮነት እንደከዚህ ቀደሙ እንዳይለየን እንጠይቃለን። በየምኖቶቻችን ተጸልዩን ዘንድ ጠይቃለን። እንግዲህ እና ጆርድን ንግግራቸውን ከጨረሱ በኋላ ቤተልሔም ግሩፑ ድሌት እንዲደረግ ብታስብም ድሌት ከመደረጉ በፊት መረጃው ወጥቷል። እንግዲህ በአስራ አምስት ቀን ውስጥ ሊዲያ ከሀገር ብትወጣ እንዳይገርማቸው ያው፣ ከወጣች በኋላ ልክ እንደ እና ጆርድን ሁሉ ለትምህርት ነው የወጣሁት ማለቱ አይቀርምና አሁን እንዳትታለሉ ይኸው ቀድመን ተናግረናል። አሁንም ያሉ ነገሮችን ተከታትለን የምናደርሳችሁ ይሆናል። በቀጣይ እስከምንገናኝ ሁላችንንም የድንግል ማርያም ልጅ ይጠብቀን። መልካም ጊዜ ተመኘን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንደሆኑ እንጠይቀውታለን። አበቃን ለብሶ መዝሙር እየዘመሩ ወይም ጸሎት እየጸለዩ ወይም መጽሐፍ ቅዱስ እያነበሩ ቪዲዮ መስራት በጣም ቀላል ነው። ባይ ዘ ወይ እያስመሰሉም ይቅርታ መጠየቅ በጣም ቀላል ነው። እናንተ መሸወድ በጣም ቀላል